እነ ብርሃኑ ጁላ ሰውን ከነነፍሶ የሚያቃጥል ሰውን በቢላ የሚያርድ ወታደር አሰማርተውም ያልረኩበትን አገዳደል የበለጠ እንዲያደርጉት የሚያስተምር ክፉ ተግባር በሱዳን ሆኗል። የነገሩ አስደንጋጭነት ያላስቆጣው ዘርፍ ያለ አይመስልም። 1500 ሰዎች 1500 ነፍሶች 1500 ሲቪሎች በሁለት ቀን ተኩል ተፈጁ የሚለው ዜና ከወጣ በኋላ በእርግጥም ጄኖሳይድ በዚያች ሀገር እየተፈጸመ ነው የሚለውን ጉዳይ ዓለም እየተ ተናገረውና እየጻፈው ነው በአዲስ አበባ ግን በአንድነት ፓርክ ግቢ ውስጥ ግን ይህ የሚያስደስት ነገር ይመስላል ለዚህም ምክንያትም ማሳያም አለ ምክንያቱ በሱዳን እያሸነፈች የመሰለችው የተባበሩት አረብ ኤምሬቶች ነች የሚለው ነው ማሳያው የብልጽግና ጄኔራሎች መነቃቃት ነው። የአብይ አሕመድ የብሔር ተዋጽኦ ወታደራዊ አዛዦች ከሰጎባቸው ብቅ ብቅ እያሉ ስለ አዲስ ጦርነት መጀመር አከታትለው እያወሩ የሚገኙት በሱዳን ሄሚቲ ድል ቀናው የሚል ዜና ከሰሙ በኋላ ነው። ሄሚቲ ድል ከቀናው ኤምሬትስ ተስፋ አትቆርጥም፣ ለእኛም የምታደርገው ድጋፍ አይቋረጥም የሚለው ተስፋም በእነሱ ዘንድ ስላለ ነው ማለት ይቻላል። ይህንን ያስተዋሉ አንድ የአፍሪካ ቀንድ ጉዳዮች ታዛቢ በሱዳን ጭፍጨፋ ሰፋ እየፈጸመና ድል እየቀናው ያለ የሚመስለው ኃይል የብልጽግና የግብረ አጋር የሆነው ሄሚቲ ነው ይሉና የሄሚቲም ሆነ የብልጽግናው አለቃ ደግሞ ኤምሬት ነው። እናም በሱዳን ያሸነፈ የመሰለው ሄሚቲ ብቻ ሳይሆን መሐመድ ቢንዛይድም ነው ይላሉ። በእርግጥም ዐቢይ አሕመድ ደጎ ወንድሜ የሚሏቸው መሐመድ ቢንዛይድ በሱዳን ያፈሰሱት ደም ወርቅ እንዲያፍሱ አድርጓቸዋል። በኢትዮጵያውያን ደም ደግሞ ከተባረሩበትና ከተገለሉበት ቀይ ባህር መቀላቀል ይፈልጋሉና እንዲሁ እንዲሆን ምኞታቸው ነው። እናም እኛ ኮ ብዙ ነን ለሚሉት ሕግንና ሕይወትን በቁጥር ለሚለኩት ብልጽግናዎች በየመንፈቁ ጅቡቲን በየዓመቱ ኤርትራን እንወልዳለን ለሚሉት የአራት ኪሎ ሰዎች የእኛ ባሪያ የማይሆን ይገንጠልልን ለሚሉት የዘመኑ ኢድ አሚን ዳዳዎች በሱዳን ግድያ ሲፈጸም የጭከናና የአገዳደል አይነት ሲከወን የሚያስደስታቸው ደግሞም የሚማሩበት ነው። እዚህ ጋር የመካከለኛው ምስራቅን አብዝተው ከሚከታተሉ ጋዜጠኞች አንዱ የሆነው ዳኒኤል ቴስተር ያነሳው ጥያቄ መሰረታዊ ሆኖ እናገኘዋለን። የተባበሩት አረብ ኤምሬቶች ለምን አገር አፍራሾችንና ገንጣዮችን ትደግፋለች? ይላል ጥያቄው። ለዚህ ጥያቄ የሰጠው ማብራሪያ ከኢትዮጵያም አንጻር ቢመነዘር ጠቃሚ ጉዳዮች ይገኙበታል፣ እንመለከተዋለን። እንዲህ የሚልም ጥያቄ እናንሳ። ለመሆኑ ግን በሱዳን ያለው የሄሚቲ እንቅስቃሴ ለብልጽግና የወደፊት እቅዶች ግብአት ሞራልም የሚሆነው እንዴት ነው? ለዚህም በቂ ማብራሪያ ያስፈልጋል። በትክክልስ በሱዳን የሆነው ምንድን ነው? ይህም መልስ ይሻል። አብራችሁን ስትቆዩ እነዚህን ነጥቦች ለማብራራት ስንሞክር ታገኙናላችሁ። These are some of the survivors of massacres carried out in Al-Fashir. አልፋሸር ሞቃታማዋ ከተማ በቅባት እህል አምራች አርሶ አደሮቿ የተከበበች ለከብት አርቢ ልጆቿ የምትመች ምድር ነበረች። በዚህ ሰሞን ግን በዚያች ምዕራባዊ የሱዳን ከተማ ሰው መሆን የሚያስጠላበት ጊዜ መሆኑን አይታለች። በሺህ የሚቆጠሩ ልጆቿ አለቁ። ፖለቲካውን ይቅርና ስማቸውን እንኳን የሚያውቁ ሕፃናት ተቀጩ። መሮጥ ያልቻሉ አዛውንቶች ከተቀመጡበትም ከተኙበትም ሳይነሱ አሸለቡ። ሊያመልጡ የሞከሩትን የሚሊሻዎች ሞርታር ተከተላቸው። በሆስፒታል ውስጥ ሊወልዱ የገቡ ነፍሰ ጡሮች ተገደሉ። እናም አንድ ሺህ አምስት መቶ የሚሆኑ ተረገፉ፣ ተቀጠፉ። ከሞቱ አሟሟቱ እንዲል ሀበሻ የአገዳደልን አይነት ያሳዩት የሄሚቲ ሚሊሻዎች ጨከኑባቸው። አልፋሸር ከተማ ላይ የነበረው በዓለም አቀፍ ደረጃ እውቅና ያለውና ከሚቲ ጋር የሚዋጋው የሱዳን ብሔራዊ ጦር በመባል የሚታወቀው የጀነራል አልቡህራን ሰራዊት ነበር። ባሳለፍነው እሁድ ማለዳ ግን የሄሚቲ ሚሊሻዎች አስራ ስድስተኛው እግረኛ ክፍለ ጦራችን ከተማዋን ተቆጣጥሯል ብለው ድል አወጁ። በጠላቶቻቸው ወታደራዊ ምሽግ ውስጥ ገብተው ሲጨፍሩና ሲደሰቱ የሚያሳይ ቪዲዮም አሰራጩ። በዚሁ ድል ሆነ በተባለበት በዚሁ በፈነጠዙበት ከተማ ላይም የሄሚቲ ወንድም የሆነው አብዱልራሂም ዳጋሎ ተገኝቶ ንግግር አደረገ። አልፋሸር አሁንም ሰላም ነች፣ ምክንያቱም በእኛ ሰራዊት ቁጥጥር ስር ትገኛለችና ሲል ተደመጠ። ይህ ከመሆኑ በፊትና በኋላ ግን ከተማዋን ህዝቡ ለቆ ሲወጣ የሄሚቲም ጦር ተከትሎ ሲያሳድድ ቆይቷል። 1500ዎቹ ምናልባትም ከዚህም ይልቃሉ የተባሉት ሰዎች የተገደሉትም እንዲሁ በመሸሽ ላይ ሳሉ ነው። ከተማዋ ወታደራዊ ጠቀሜታዋ ብቻ ሳይሆን ፖለቲካዊ ፋይዳዋም የበዛ ነው ይባልላታል። ሱዳንን ከምዕራብ አፍሪካ ጋር ለማገናኘት ደግሞም ከቻይናና ከሊቢያ የሚመጣውን የሄሚቲ ድጋፍ ለመዝጋት ሲጥሩ የነበሩትም ከዚሁ ከተማ እየተነሱ ነበር። የዳርፉር ክልላዊ መንግስት ዋና ከተማ የሆነችው ኤልፋሸር፣ እሷን መቆጣጠር ማለት ፖለቲካዊ ትርጉሙ በዚያ ክልል ውስጥ ቁጥጥር ያለው መምሰልም ነው። ግዛቲቱ ማረስና ማርባት ትችልበት ነበር። ከጦርነቱ መጀመር በፊት በፖርት ሱዳን አቅጣጫ የሚገባ እርዳታ ይደርሳትም፣ ታከፋፍልም ነበር። የአልቡራን ኃይሎች በዳርፉር ቀጣና ውስጥ ያላቸው የዘመቻ መምሪያ የተቋቋመው በዚች ከተማ ነበር። የጀኔራል ቡርሃን ወታደሮች ከያዟት ጊዜ አንስቶ ሄሚቲ ምግብም መድኃኒትም ሆነ እርዳታ እንዳይደርስ አድርጎ ከበባ ውስጥ አስገብቶ አሰንብቷል። ህዝቡ የተለያየ ጎሳዊ ማንነቶች ያሉት፣ በሱዳን ውስጥ አረብ ያልሆኑ ሰዎች በብዛት የሚኖሩበት፣ ጸብን ለሚወዱ ፖለቲከኞችም የሚመች ማህበራዊ ዳራና ታሪካዊ ቁርሾ ያለው ነው። እንዲህ ያለ ለማፈር የሚወዱት የጦርነት ፖለቲከኞች ሰተት ብለው ገቡበት። እናም በሱዳን መንግስት ፈንቅለው ስልጣን የያዙት ሰዎች የጋራ ሀገር መምራት ሲሳናቸው የጋራ ሀገራቸውን በጋራ ለማውደም ሲዘምቱ አልፋሸር ደረሱ። የጀኔራል ሄሚቲ ታጣቂዎች የጀኔራል ቡርሃንን ወታደሮች ለማስወጣት ሲዘምቱም አስወጥተውም ከተማዋን ሲቆጣጠሩ የመጣሁት ልገድል ነው እያሉ በቪዲዮ እየቀረጹ የሚረሽኑ ሰዎች ተከተሉ። እነዚህን ባሪያዎች ግደሉ እያሉም እያሰለፉ ሰየፏቸው። ዓለም የሰው ልጅ የጭካኔ ደረጃን ከእነዚህ አፍሪካውያን እያየ ደነገጠ። በእርግጥም ክው አድርጎ የሚያስደነግጥ ጭፍጨፋ በዚያ ታይቷል። ጉዳዩን ዘግናኝ ብሎ ከመግለጽ ያለፈ ነገሩን ለማብራራት መሞከር በራሱ ጭካኔን የሚጠይቅ ደግሞም ለሰሚ የሚያሰቅቅ ነውና አናብራረውም። ህዝቡ ግን በመቶ ኪሎ ሜትሮች ርቆ በመሸሽ ሕይወት ሊያተርፍ እየጣረ ነው። የአርኤስኤፍ ታጣቂዎች ደበደቡን፣ አዋረዱን፣ ያለንን ሁሉ ወሰዱብን፣ ባዶ እጃችንን አስቀሩን። ባለቤቴ የት እንደደረሰ አላውቅም፣ አላገኘሁትም። ይሙትኤ ዳን የማውቀው ነገር የለም የት ይሆን ያለው ልክ በርሽን ከፍተሽ እንዳለፍሽ የአስከሬን ድርድር መመልከት ትጀምሪያለሽ አያልቅም እስከ ጋሪ ከተማ ድረስ ይቀጥላል በሬሳ ላይ እየተራመድን ወጣን አንዳንዱም አለ እየደማ እያጣጣረ ውሃ ውሃ እያለ የሚሰቃይ የተመታሁት ውሃ ልቀዳ የውሃ ማጠራቀሚያ ቦታ ላይ ሄጄ ነው። ውሃ መቅጃዬን ብቻ ነበር ያዝኩት። ተኮሱብኝ። ጥይታቸው እጄን አገኘኝ። አጥንቶቼ የተሰበሩ ፈጣሪ ሲረዳኝ፣ በወቅቱ አንድም የቤተሰብ አባል አጠገቤ አልነበረም። እነዚህ ለታሪክ ነጋሪነት የተረፉ የአልፋሽር ሰዎች ናቸው። የሄሚቲ ሚሊሻዎች በዚያች ከተማ የገደሉት ያገኙትን ሰው በሙሉ ነው ሲባልም፣ ለሕክምና ሆስፒታል የገባም አልማሩም ጨፍጭፈውታል ማለት ነው ስትል ለዘጋርዲያን የጻፈችው ነስሪን ማሊክ በከተማዋ በአንድ የማዋለጃ ሆስፒታል ውስጥ የተፈጸመውን ትገልጻለች። በከተማዋ ውስጥ የሚገኘው የአልፋሸር ሆስፒታል ውስጥ አምስት መቶ ሰዎች ከወሊድ ጋር በተገናኘ ለአገልግሎት ተገኝተው ነበር። እንዲያም ሆኖ አልወጡም፣ በመደዳ ጨፍጭፈዋቸዋል። ይህንን የሚያሳይ ሳተላይት ምስልም ወጥቷል። ከአልፋሸር መያዝ በኋላ የተከሰተው ነገር ሁሉ የሩዋንዳን ጄኖሳይድ የሚመስል ነው። ፍጥነቱና ጥቃቱ ጥልቀቱም በእርግጥም ሩዋንዳን ይመስላል ትላለች። እነዚህ የአርኤስኤፍ ወታደሮች ለአገሩም እንግዳ ለአካባቢውም ባዳ አይደሉም። የዳርፉር ሚሊሻዎች ናቸውና አልፋሽርን ያውቁታል። ድሮ የሚያውቁት ግን በግመል እየተጓዙ ነበር። ዛሬ ወደ ከተማዋ የገቡት በግመል ጀርባ ላይ አይደለም የፒካፕ መኪኖችን እየነዱ እንጂ ከግመል አውርዳ መኪና ላይ ያሳፈረቻቸው ደግሞ የተባበሩት አረብ ኤምሬቶች ነች እያለች ትቀጥላለች። ይህንን መኪና ያቀረበችውም የመሐመድ ቢን ዛይድ አገር የተባበሩት አረብ ኤምሬቶች መሆኗን በማስረጃ ትገልጣለች። ለዚህ ጦርነት ሲባል ለሱዳኖች መተላለቅም ሲባል የተባበሩት አረብ ኤምሬቶች በሁሉም አይነት መንገድ የሚነዱ አንድ ሺህ ፒካፕ መኪኖችን ማቅረቧን የሚያሳይ ሰነድም አያይዛለች። ጥያቄውም ከዚህ በኋላ ይነሳ እንዲህ ካለው መተላለቅ ጀርባ ያለችው ከእነዚህ ህፃናት ሞትና እናቶች እልቂትም አዛውንቶች መከራ ጀርባ ያለችው ከተፈናቀሉ 13 ሚሊዮናት ከተገደሉ መቶሺዎች ጀርባ ያለችው የተባበሩት አረብ ኤምሬቶች ትርፏ ምንድን ነው? በሚዋጉ አገራት ውስጥ ጣልቃ ገብታ አገሩን ለማፍረስ የተሻለ መዶሻ ይዟል ብላ የምታስበውን ኃይል የምትመርጠው ኤምሬትስ በሊቢያ ጀኔራል ሀፍታርን፣ በሱዳን ጄኔራል ሄሚቲን፣ በኢትዮጵያ ኮሎኔል አብይን መርጣ ይዛለች። እነዚህ ሶስት ግለሰቦች አገራቸውን በመበደልና በማፍረስ ሂደት ውስጥ ቁልፉን ሚና የያዙ ናቸው የሚለው ክርክር አይቀርብበትም። ጥያቄው ለምን መሐመድ ቢን ዛይድ ህንን መረጡ የሚለው ነው። ከሺህ ኪሎ ሜትር ርቀት ላይ ያሉት ሰው ስለምን እነዚህ አፍሪካውያን ድሃዎች ይገዳደሉና ይገደሉ ዘንድ እሳት ማቀበል ስራቸው ሆነ? ስለምንስ እንደ ሱዳን ያሉት ሀገራት ይቃጠሉ ዘንድ ወደዱ? This war isn't just fueled by local rivalries. There are outside powers that don't want it to end. One of the most active is the UAE, a country over a thousand kilometers away. ሶ ዋይ ኢዝ ዚስ ዲስታንት ጋልፍ ስቴት ሶ ኢንቨስትድ ኢን ኪፒንግ ሱዳን በርኒንግ ሰሞኑን የብልጽግና ጄኔራሎች የአብይ አሕመድ ፊልድ ማርሻል እንደገና የጦርነት ያለህ ሲሉ የመሰማታቸው ብዛት በሱዳን አጋራቸው ሄሚቲ እንደ ኤልፋሸር ያሉ ከተሞችን እንደያዘ ስላወቁና ላኪያቸው የተባበሩት አረብ ኤምሬቶች ያሸነፈች ስለመሰላቸው ነው የሚለው ጉዳይ የሚነሳው እዚህ ጋር ነው ብልጽግና መንግስት ሆኖ የተባበሩት አረብ ኤምሬቶች መልክተኛ የሆነ አፍሪካዊ ኃይል ነው በሌሎች ሀገሮች የታጠቁ ወይም መንግሥትን የሚታገሉ በአጠቃላይ መንግስት ያልሆኑ ኃይሎች የኤምሬት ድጋፍ ተደርጎላቸው ሲዋጉ በኢትዮጵያ የሆነው ግን ተቃራኒው ነው። የመሐመድ ቢንዛይድ እጆች እሳትም ገንዘብም አላቸው። የተባበሩት አረብ ኤምሬቶች የተሰኘች አረባዊት ሀገር በአንዱ መዳፏ ነበልባል፣ በሌላኛው ዶላር ይዛ ትጠጋለች። ከአገራት ጋር ሳይሆን ከአማጽያን ወይም ከጨቋኝ መሪዎች ጋር የምትፈጥረው ሽርክና ነበልባሉንም ዶላሩንም እንድታቀርብ ያግዛታል ከዚያም በሁሉም ሀገር ታፈርስበታለች በሊቢያም በየመንም በሶማሊያም ሆነ በሱዳን እያደረገች ያለችው በኢትዮጵያም የምትፈጽመው ይኸው ነው። አስገራሚው ነገር በሌሎች አገሮች ክልላዊ ግዛቶችን ወይም ታጣቂ ኃይሎችን ስትደግፍ በኢትዮጵያ ግን የምታስታጥቀው ገዥውን መንግስት ነው። የማያስገርመው ነገር ግን ኤምሬቶች በገባችባቸው አካባቢዎች ሁሉ አገራትን ሰንጥቃና ለያይታ መውጣቷ ነው። በሊቢያ በፊልድ ማርሻል ከሊፋ ሀፍታር የሚመራውን ታጣቂ ኃይል በአየር ኃይሏና በቁሳቁስ ደግፋ ከቆመች 14 ዓመት ሊሆናት ነው። በዚያ ባላት ቆይታ ሊቢያን ምስራቃዊውን ክፍል ለብቻው ይዞ ከሚወጣው ወገን ሆናለች። በየመን ለስምንት ዓመታት ተዋግታ አገሪቱን ለሁለት ሰንጥቃ ከደቡብ ታጣቂ ኃይል ጋር ወግና ቀርታለች። በሶማሊያ ክልላዊ ግዛቶች ከፌዴራል መንግስቱ ጋር ግንኙነት እንዳይኖራቸው የምታደርገው ጥረት ቢያንስ በሶማሌላንድ ተሳክቶላታል። በዚህም ሶማሊያን በክልልና በፌዴራል ከፋፍላ ክልላዊ ግዛቶች በገንዘብም በጠመንጃም እንዲደረጁ እያደረገች ቀጥላለች። በሱዳን አማጺውን የጀኔራል ሄሚቲን ጦር ደግፋ አገሪቱን ለሁለት ሰንጥቃ እንደ ኤልፋሸር ባሉ ቦታዎች ሰዎች እንዲሞቱ እያደረገች ነው። ኤምሬት ሱዳን ላይ ምን ትሰራለች ከተባለ ወርቅና የእርሻ መሬት እያጋበሰች ነው የሚለን ዳንኤል ቴስተር ለሚድል ኤስጣይ በጻፈው ሀተታ ላይ ነው። እንደ ዱባይ ያሉ ከተሞቿ የወርቅ መሸጫ ዓለም እየሆኑላት ነው። በዚህ ያሉ የመሸጫ መጋዘኖቿ የሞሉ ዘንድ በሱዳን ያለው ወርቅም በርካሽና በብዛት ይገኝ ዘንድ የሄሚቲ ደጋፊ ሆና ጦርነቱን እያስኬደችው ነው። ከሞኝ ደጃፍ ሞፈር የምትቆርጠው የመሐመድ ቢን ዛይድ አገር የሄሚቲ ወንድም በኤምሬትስ ምድር የከፈተውን ግዙፍ የንግድ ማዕከል ሁነኛ ማቀባበያ አድርገዋለች። ሁለተኛው ምክንያት እርሻ ሲሆን ነዳጅ ላይ የተንጠለጠለው የዚያች አገር ሀብት ግብርናንም ማካተት ፈልጓልና የተንጣለለውን የሱዳንን መሬት ትፈልገዋለች። አሁንም 50 ሺህ ሄክታር መሬት ተቆጣጥራ አርሳለች በሱዳን ሦስተኛው ምክንያት ቀይ ባህርን በእጅ አዙር መያዝ ነው። ይቹ ይቺ ሀገር ጦርነቱ ከመቀስቀሱ በፊት በነበረው የመጨረሻ ወር ላይ ስምንት ቢሊዮን ዶላር ኢንቨስት ላድርግና በዲፒ ወርልድ በኩል የአቡ አማማን ወደብ ላልማው ብላ ነበር። ሆኖም ጦርነቱ አኮላሸባት። እናም በሰላም ያጣችውን በጉልበት ለመውሰድ ሁነኛ ሰው ይዛለች፣ መሐመድ ሐምዳን ዳገሎ ሄሚቲ። ሁለተኛውና ሦስተኛው ምክንያት ደግሞ የብልጽግና ጄኔራሎችን ያነቃቃው የአዲስ አበባ ተላላኪዎች ሊፈጽሙላት የሚተጉበት ጉዳይ ነው፣ እርሻና ባህር። በግሌ ሼክ መሐመድን በጣም ነው የማደንቀው። ብዙ ጊዜ ክፍ እያበሩ ባዎች ስለ ዓለም ስለ ፖለቲካ፣ ስለ ወደፊት ቴክኖሎጂ ያለው ሀሳብ በጣም ይገርም ነው። ከዚያ በላይ ደግሞ ደግነቱ በጣም ጥሩ ነው። አብይ አህመድ አሊ ደግ ወንድሜ እያሉ ለሚጠሯቸው መሐመድ ቢን ዛይድ ኢትዮጵያዊ ሄሚቲ ናቸው። ሄሚቲ በሱዳን የወርቅ ማውጫም የእርሻ መሬትም ለኢምሬቶች ሰጥቶ አገሩን አኬልዳማ እንዳደረገው ሁሉ አብይም የባሌንና የአዋሽን መሬት ሰጥተው የአዲስ አበባን መሬትም ለማቅረብ ህግ አዘጋጅተው የተሰማሩ ቀይ ባህር ላይ የማስገባህ ባለበትሩ ሙሴ እኔ ነኝ ብለው ለመዝመት የተዘጋጁ መሆናቸው የማይደበቅ ሆኗል። የኢትዮ ፎረም ምንጮች ያረጋገጡት የባሌን መሬት እንዲያርሱ ያቀረቡት ኢትዮጵያዊ ሄሚቲ አዋሽም ይሄደው ይህንኑ መፍቀዳቸውን ነው። ለዚህ ሁለታ እንዲሆን ደግሞ ከቻይና የገዙትን ዊንግሎንግ አንድና ሁለት እንዲሁም ከቱርክ የተሸመቱትን የባይራክተር ድሮኖች ዋጋቸውን ሸፍነዋል። ለሄሚቲ እንዳደረጉት ሁሉ ለአብይ ይህንኑ አድርገዋል። በሱዳን የሄሚቲ ጦር ከካርቱም ከለቀቀ በኋላ የተባበሩት አረብ ኤምሬቶች በሽንፈት ከምስራቅ አፍሪካ ልትወጣ ነው የሚል ስጋት እንደነበር የሚያስታውሱት ቀደም ሲል የጠቀስናቸው የአፍሪካ ቀንድ ጉዳዮች ታዛቢ አሁን ሄሚቲ ማንሰራራት የጀመረ ሲመስል፣ ብልጽግናዎች ሐሴት ያደረጉት የጡት አባታችን ቢንዛይድ በዚያ ተስፋ ቆርጦ ትቶን አይሄድም ብለው ነው ይላሉ። ይሁን እንጂ ሰሞኑን ድል የተገኘ ሲመስል ኤምሬት በዓለም አቀፍ ጫናም ሆነ በሽንፈት ልክ በየመን እንዳደረገችው ሁሉ በሱዳንም ትታ እንደማትወጣ ምልክት ነው ብለው በማሰባቸው እኛም አንድ ነገር ብለንና ሰርተን እናሳያት ያሉ የሚመስሉት የብልጽግና ጄኔራሎች ቀይ ባህር ላይ ጠብቀኝ እያሉ በመቀጣጠር ላይ ናቸው። በሱዳን የሆነው ጉዳይ ብልጽግናዎች እንዲህ ያለ አገዳደልም ነበር ለካስ ብለው እንዲቆጩ የሚያደርግ ብቻ ሳይሆን የተባበሩት አረብ ኤምሬቶችንም በቀጣናዊ የማሰንበት ጉዳይ አድርገው ቢመለከቱት የሚጠበቅ ነው ሲሉም አስተያየት ሰጪው ይናገራሉ። የተባበሩት አረብ ኤምሬቶች ለአገራት መለወጥና ስትራቴጂካዊ እድገት የምታደርገው አስተዋጽኦ ሊቆጠር የሚችል አይደለም። ለአገራት መሪዎች በግላቸው ገንዘብ መስጠት፣ ስልጣን መጠበቂያ ትጥቅ ማቅረብ፣ በዱባይ ወይም በአቡዳቢ አሊያም በሻርዣና መሰል ከተሞች ቪላ መገንባት፣ ነዳጅ በነፃ ወይም በረዥም ጊዜ ዱቤ እንዲወስዱ ማድረግ ወዘተ የምትታወቅበት ስራዋ ነው። ድህነትን ማሸነፊያ ዘላቂ ችግር መፍቻ ላያም የማህበረሰብ መለወጫ ጉዳዮች ላይ የማተኮር ተፈጥሮም ሆነ ባህል የላትም። ብዙ ጸሐፊዎች እንደሚስማሙት የኤምሬቶች የውጭ ግንኙነት ፖሊሲ መሳሪያዎች ገንዘብና የውክልና ጦርነት ሲሆኑ ማስፈጸሚያዎቹ ደግሞ እንደ ጠቅላይ ሚኒስትር አብይ ያሉ አፍቃሪ ውጊያ መሪዎች ወይም እንደ ጄኔራል ሄሚቲ ያሉ ታጣቂዎች ናቸው። ልታሳካ የምትፈልጋቸው ጉዳዮችም የማዕድን ዝርፊያ፣ የእርሻ መሬት የሙስሊም ወንድማማቾችን ማዳከምና በባህር ወደብ ልማት ላይ መሳተፍ የሚሉት ናቸው። በሊቢያም በየመንም በሶማሊያም ሆነ በሱዳንና በኢትዮጵያ ሀብት የምትከሰክሰው ከሜዲትራንያን ጫፍ እስከ ቀይ ባህር አፍ፣ ከህንድ ውቅያኖስ ዳርቻ እስከ ባበል መንደብ መሿለኪያ የምትንቀሳቀሰው በእነዚህ ባህሮች ላይ ቁጥጥር ይኖራት ዘንድ በየብሳቸው ላይ ያለውን ማዕድንና እርሻም ለመቀራመት ያስችላት ዘንድ ነው። መልካምን ሁሉ በመመኘት በዚሁ እንሰናበታለን።